ቤተሰብ አሰላሙ አሌይኩም አለይኩም ወራህመቱላሂ ወበረካቱ፣ እንዴት ናችሁ? ሰላም ናቸው። የዛሬ ሰበር ዜና ነው ምነግራችሁ። እንሻላ እንዴት ናችሁ? ወደ ሀገሬ ልጆች ወደ ስኬት ዩቲዩብ ተከታታይ እንሻ እንሻአላህ ቪዲዮ ላይክሸር ሼር አድርጉልኝ። እንደምታየት እንደምታዩት ዛሬ እንግዲህ የስኬት ብዙዎቻችሁ ማለት በቻናሌ ምንም ነገር አይነት አለቀኩም። ኢንሻአላህ ዛሬ ግን አንድ ማሳዮች እነግራለሁ እንግዲህ እንሻላህ ባላህ ፍቃድ ዛሬ እንግዲህ ሰርግ አለ ማለት ነው። እንጀራ ጋገራ ተብሎ ማለት ነው እንግዲህ ቤተሰብ ልጆቻቸውን ሲድሩ ምን ያደርጋሉ መሰላችሁ? እንደዚህ በቃ በጀማ ይቦካል፣ በጀማ ይጋገራል፣ ይደገሳል ምናምን በቃ ሱብሃናላህ እና እንግዲህ ዛሬ ማለት ነው ከዘመዶች ጋር እየተዝናናሁ እየተጫወትኩ እያወራሁ ማለት ነው እንጀራ እየጋገሩ እንደምታዩቸው ማለት ነው። እንግዲህ ሰርግ አለ። ሰርግ ተጠርታችኋላ ሰርግ ተጠርታችኋል ቢያልፍ ማለት ነው። ምናልባት ያለ ማመቻቸት ሁኔታ ምናልባት እንግዲህ ያው ቪዲዮ አልሰራንም። እና ውድ ስኬት ተከታታይ ቪዲዮ ላይክ ሸር አድርጉ። ባረከላው ፊኩም ሰርግ ተጠርታችኋል። የስኬት ልትሞሸር ነው፣ ሰምታችኋል። እንሻላህ እንግዲህ እንደምታዩቸው ብዙዎቻችን እንጀራቸውን እየጋገሩ ነው። በነገራችን ላይ ቡኮ ሲቦካ ራሱ በጣም እንትን ይሉ ነበር፣ ያስቆ ነበር ማለት ነውና በነገራችን ላይ አገራችን ላይ ብዙ ጊዜ እናቶች ምን አለ መሰላችሁ፣ ልጆቻቸውን ሲድሩ አንድ የሚያሳስባቸው ነገር አለ። የምር ይህን ሁላ አሁን ድግስ ከሚደግሱ ይህንን ገንዘቡን ለልጆቻቸው ለምሳሌ ጎጆ ማውጫ ለብዙ ነገር አንዳንድ እቃዎች ምናም ማድረግ ሲችሉ፣ ግን በጣም ድግስ ይደግሳሉ። ግን ይሄ ነገር እኔ አይጠላም በጣም እስራፍ ቢኖረውም አንዳንዴ ግን መጥላት ምንም አይደለም። እና በነገራችን ላይ እንደዚህ ሲያደርጉ ተገድጄ ነው እንጂ ማለት ተገድጄ ስላችሁ በቃ እንደዚህ አታድርጉ፣ እነሱ እናረጋለን ያው፣ ፍላጎታቸውን ለመሙላት ቢያንስ አብራችሁ ዋጋ የምትከፍሉት ነገር አለና፣ ያው ዛሬ እንግዲህ ድግስ እየደገሱ ነው። የስኬት ቤተሰቦች ልጆቻቸው ሊድሩ ወዲያ ወዲህ እያሉ ነው። በቃ ምኑ ምን ልንገራቸው፣ ወላይ ምሪ ነው የማይሰራ ነገር የለም፣ የማይደረግ ነገር የለም። ይው እንግዲህ ጀማአው ደግሞ ማለት ነው ያቦካውን ሊጥ እየጋገረ ነው። እንደምታዩት ባህር ዛፍ ውስጥ ነው። በነገራችን ላይ ለነፋሱም ለፀሐዩም ተብሎ በቃ ቆንጆ ቦታ ላይ ነው። ይዩት እንግዲህ እየጋገሩ ነው ዘመዶቻችን ቀጣይ ደግሞ እንደምታያት እዚህም አለች በነገራችን ላይ ወደ አስራ ምናምን መጣር ነው የተጣደ እና ብዙ እንጀራ ጋግረዋል አንዳንዴ ደግሞ እንግዲህ ፈታ ዘና እያረጉ ነው እኔንም እያሳቁኝ ነው እነሱም እየተዝናኑ ነው አንዳንዴ አሁን አሁን ምን አቀዋል መሰላችሁ ቤተሰቦቻችን በተለይ ቪዲዮ የምትቀርጹ ከሆነ ትንሽ እንት ይላሉ ማለት እንደሚለቀቀ አሁን ላይ ያውቀዋል ማለት ነው በቻናልና ቪዲዮ ስትቀርጹ ህቶቼ አንድ አንዴ ለእናንተ ማትፈልጉትን ላይ ማረግም ክልክል ነው ምሬ ነው እና ጠነቃቂ ያድርጉ ለማለት ያክል ነው ባረከላው ፊኩም አላህ Subhanahu ሀገራችንን ሰላም ያርግልን የሀገሩ ጉዳይ የሰላሙ ጉዳይ በጣም ያስፈራል ያው ቢሆንም ግን አልহামዱሊላህ በጥሩ ሁኔታ እየሄደ ነው። በተለይ እንደዚህ አይነት ነገር ከታየ ትንሽ ጥሩ እንትን የለውም ሰው ዘንድ ጥሩ አመለካከት ያው የሀገሩ አለመረጋጋት የሌባው መብዛት ለእናንተ ጠራታቸው ያው ጎረቤታቸው እስከሆነ ድረስ ማለት ነው። እኔ እንደዛ ብዬ ነው ማመን ብቻ አላህ ይጠብቀን። እንሻላ ውዶችዬ ባረከላሁ ፊኩም እና እንግዲህ እንደምታዩት እንግዲህ በየቦታው ምጣዳቸውን ጥደው እንጀራቸውን እያወጡ ነው። ትንሽ ጊዜ ማለት ነው እንሻላ። እዚህም ደግሞ ሌላ ሰው እየተቀባ ነው። እንግዲህ ብቻ ላ ኩልያል እነዚህ ሰዎች ቢያንስ ሰባና ወይም ስልሳ እንጀራ መጋገር አለባቸው ማለት ነው። በአንድ ሰው እንደዛ ይደርስበታል። ግን እንደንትኑ እንደ ህጉ ወይም ደግሞ የሀገራችን ባህል ሁለት ማድደታል። ሁለት ማድ ማለት ስልሳ እንጀራ ነው። ሰላሳ ሰላሳ ስልሳ እንጀራ ከጋገሩ አንዷ ምጣዷን ታነሳለች ማለት ነው። አሁን ግን ሰው ብዙ ጊዜ ከሀገሩ አለመረጋጋት የተነሳ እንትን ብሏል ሂዷል፣ ወደ ከተማ እና ገጠር ያሉች በጣም ጥቂት ስለሆኑ ከዛም በላይ ነው የሚጋግሩ ሊጥ እስካለቀ ድረስ ወይም በቃ እስከተባለ ድረስ ማለት ነው። ኢንሻላህ ለምን በቃ እስከተባለ ድረስ የሚጋገር ያው ሰው ትንሽ ስለሆነ ማለት ነው። አላህ ሀገራችንን ያርግ ሰላም ያርግልን። ሀገራችን በጣም አስፈሪ እና በጣም አሳሳቢ ሁኔታ ላይ ናት። አልሐምዱላህ ረብ አልዓለሚን ኢንሻአላህ እና በዛ ምክንያት ነው እንጂ ማለት ነው እንግዲህ እንደምታዩት ዚህ ማለት ነው ደሞ ሌላ በነገራችን ላይ ሴቱ ጎበዝ ነው ማለት ነው፣ ግን የሚያጅበው እኔ ደስ ያለ ነገር ምንድነው በጣም በጥሩ ሁኔታ ነው እየሄደ ያለውና ይሄን ያክል ድግስ እንኳ አልፈለኩም ነበር ያው እንግዲህ ማለት ምን አለ መሰላችሁ፣ እዚህ ጋር ገንዘቡ ሳይሆን፣ እኔ ገንዘብ በጣም ቀላል ነው። ምሬን እምላችሁ በተለይ ካሰባችሁበት ሁሉ ነገር ይሳካል። ወላይ ምሬን ነው የታሰበበት ነገር ስኬታም አለው። ገባችሁ? ግን እኔ ለቤተሰብ የሚያሳዝነ ጉልበቱ ነው። ጉልበቱ በጣም ከባድ ነው። ጉልበቱ ያአላህ፣ የምሬን ምላችሁ ታ መጀመሪያ በቃ ሰርግ ሲባል በርበሬ ለቀማለ ማገዶ ማዘጋጀት አለ። ሊጥ ይቦካል፣ ይጋገራል። ዳቦ ምኑ ቆሎ፣ እረ ስንቱ መሬ ነው የምላችሁ። እና በተለይ ገበሬ የሚገዙ ፍሪዳ ነው። ፍሪዳ ያው ከብት ማለት ነው እንጂ ሌላ እህል እና በርበሬ እንጂ ሌላ እህል ከቤታቸው ነው። ለምሳሌ አሁን የኔ ቤተሰቦች ጤፍ ከቤታቸው ነው። በቃ ዳቦ ከቤታቸው ነው። ምንም እንትን ያላቸው ያስቸገራቸው ነገር የለም እና አልሐምድላይ ረብልአለሚን በጣም ደስ የሚል ጊዜ ነበረና ይህን ጉልበቱ ቀላል እንዳይመስላችው መሪ እነመላቸሁ በላ ለዛ በቃ የሆነ ለሚመጣው ሰው የምታዘጋጁታለ። እንዲሁም ደግሞ በቃ ብቻ ብዙ ነገር አለ እና ያ እንጂ ሌላ ነገር ብዙ ምንትን የሚል ነገር የለውም ግን እናት አባቶች ልጆቻቸውን ደግ ሰው የሚደሩ ሰዎችን አንዳንዴ አደንቃለሁ። ምሬ ነው የእኔ ስለሆነ ምናምን አይደለም። ያ ብቻ ሳይሆን በጣም ብዙ እንትኖች ስላሉ ውጣ ውረዶች አሉ። ያንን ነገር ተወጠው ማሻላ ልጆቻቸውን ለዚህ ማውቃታቸው እኔ ደስ ይልኛል። እኔ በእርግጥ አልገድፈውም፣ ግን ለሚያደረጉ ሰዎች በጣም ይገርሙኛል ማለት በተለይ የአሁኑ ማህበረሰብ በጣም ደካማ ነው። ማንም ሰው የሆነ ቦታ ላይ ሂዶ እንደዚህ አያረግም አይጋግርም። ምሬን ምላችሁና ይሄ ነገር ስላለ አልሐምዱሊላሂ ረብል ዓለሚን በጣም ጥሩ ጊዜ ነበር፣ ደስ የሚል ጊዜ ነበር፣ ቆንጆ ጊዜ ነበሩ። አልሐምዱሊላሂ ረብል ዓለሚን እንግዲህ ይህን ይመስላል። ውድ ቤተሰብ ሰብ ውድ የሀገር ልጆች ባረካላሁ ፊኩም።